እንዲሁም በጣም ከበድ እያለ ሲናገር ኃጢያትን የሚሰራ ከእግዚአብሔር አልተወለደም፣ ወንድሙን የሚጠራ ከእግዚአብሔር ነው ያቆም ያል መጽሐፍ ቅዱስ ይነገራል። ስለዚህ እግዚአብሔርን የምናጭ ሰዎች እግዚአብሔር በእኛ ተገልጧል የምንል ሰዎች የእግዚአብሔር ሀሳብ፣ የእግዚአብሔር መንፈስ፣ እግዚአብሔር ልብ ያለን ሰዎች እንደ እግዚአብሔር የምንሆነው ምን ሆኖ በምን በባህሪ? የእግዚአብሔር ጥማት የእኛ ጥማት ይሆናል። የእግዚአብሔር ፍቅር፣ የእግዚአብሔር ሐሳብ የእኛ ሀሳብ ይሆናል። እግዚአብሔር ምንድን ነው የሚፈልገው ከማንኛውም ሰው ጋር ኢንካውንተር ስናደርግ ከማንኛውም ጋር ስንነጋገር ለዛ ሰው የእግዚአብሔር ሀሳብ ምንድን ነው ዲል ስናደርግ ማንንም ሰው ጀጅ ስናደርግ በማንም ሰው ላይ ስንፈርድ፣ እግዚአብሔር ያን ነው የሚፈልግ። እግዚአብሔር የኃጢአተኛውን ወይ ደግሞ የአመፀኛውን ሞት እንኳን አልፈልግም ይላል። ስለዚህ እግዚአብሔር አንድ ሰው አመፀኛውን ሰው ሲያል፣ የእግዚአብሔር ሀሳብ ይህን ሰው እንዴት አድነዋል ነው ነው እንጂ፣ ወዲያውኑ በቃ ተፈርዶበታል ይሰቀላል እንደሚ። እኛስ እንዴት ነው የምናደርገው? መጨረሻ ላይ መዳን በማይቻልበት ሰዓት ላይ በዛ ሰዓት ላይ ሰው ሁሉ ለፍርድ ይቆማል። ዛሬ ግን እግዚአብሔር ራሱ ስለ ፍርድ ያለ የሚፈልገው እግዚአብሔር ቢዚ ያደረገው ነገር እግዚአብሔር ስለ ሰዎች መዳን ጻድቅ አምላክ ስለሆነ በአቅሙ ማድረግ የሚችለው ነገር ቢሆንም እንኳን ነገር ግን ለፈቃዳችን የተወው ነገር ይሄ እግዚአብሔር የሚፈልገው ነገር ነው የሰዎች ሁሉ መዳን። ክብር ለእግዚአብሔር ነው። ስለዚህ እግዚአብሔርን በመምሰል እንደ እግዚአብሔር እንድንመላለስ እግዚአብሔር ይርዳን። አሜን። እንጸልያለን። እንግዲህ ከሁሉ አስቀድሞ ልመናና ጸሎት፣ ምልጃና ምስጋና ለሰዎች ሁሉ ለነገስታትና ለባለስልጣናት ሁሉ እንዲደረግ አሳስባለሁ። ይህም በእውነተኛ መንፈሳዊ ህይወትና በቅድስና ሁሉ በሰላምና በጸጥታ እንድንኖር ነው። ይህ በእግዚአብሔር በአዳኛችን ፊት ደስ የሚያሰኝ ነው። እርሱ ሰዎች ሁሉ እንዲድኑና እውነትን ወደ ማወቅ እንዲደርሱ ይፈልጋል። እግዚአብሔር ሆይና መሰግናሃል ክብር ሁሉ ላንተ ሁ ጌታ እግዚአብሔር አምላኬና አባት ሆይ ዛሬ እንደተነጋገርን፣ መንፈስህ በመካከላችን እንዳስተማረን፣ እግዚአብሔር አምላኬና አባት ሆይ አንተን መምሰል ለእኛ እንዲሆንልን፣ እውነተኛ መንፈሳዊ ሕይወት በእኛ ሕይወት እንዲሆን፣ እግዚአብሔር አምላኬና አባት ሆይ ራሳችን ለአንተ እናስገዛለን። አባ አባት ሆይ በጌታ በኢየሱስ ክርስቶስ ያውና ቅዱስን፣ ጉልበታችን አቅማችን ሁሉ ለአንተ የተገዛ እንዲሆን ራሳችን ዛሬ ለአንተ እንሰጣለን። በጌታ በኢየሱስ ክርስቶስ ያውና ቅዱስ ስም ቃልህ እንደሚናገር እግዚአብሔር አምላኬና አባቶይ ያለ ሰው ሁሉ እግዚአብሔር ስለምናውቀው ሰው ሁሉ እንጸልያለን። በጌታ በኢየሱስ ክርስቶስ ያውና ቅዱስ ስም ትውልድ ሁሉ አንተ ወደ ማወቅ እንዲመጣ በጌታ በኢየሱስ ክርስቶስ ያውና ቅዱስ ስም በሚያስፈልጋቸው ነገር ሁሉ አንተ እንድትረዳቸው እግዚአብሔር አምላኬና አባቶ ኃይል እንዲለቀቅላቸው እንጸልያለን። ስለምታደርግላቸው ደግሞ እናመሰግናለን። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ያውና ቅዱስ ስም በዚህ ቤተ ክርስቲያን ባስተዳደር ውስጥ ያሉት፣ በመሪነት ያሉት፣ በመጋቢነት ያሉት በእግዚአብሔር አምላኬና አባቶ በተለያየ ፖዚሽን ውስጥ ያሉ ሰዎች ሁሉ በጌታ በኢየሱስ ክርስቶስ ያውና ቅዱስ ስም ጸጋ እንዲበዛላቸው በሚያስፈልጋቸው ነገር ሁሉ እንድትረዳቸው እግዚአብሔር አምላኬና አባቶች በኑሯቸው ሁሉ አንተ እንድታግዛቸው በጌታ በኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር አምላኬና አባቶች ለሕዝብህ መሆን እንደሚገባቸው እንዲሆኑ በጌታ በኢየሱስ ክርስቶስም ብዙ አቅም እንዲበዛላቸው ብዙ ኃይል እንዲሆንላቸው እግዚአብሔር አምላኬና አባቶች በጌታ በኢየሱስ ክርስቶስ ስም ነው ጸልያለሁ። ኃያላን እንዲሆኑ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። በመንፈሳዊ ነገር ብርቱዎች እንዲሆኑ ጃይንቶች እንዲሆኑ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር ለብዙ ሰዎች መዳን ምክንያት እንዲሆኑ እግዚአብሔር አምላኬና አባቶች የተቸገረን የሚያድኑ እንዲሆኑ እግዚአብሔር ሆይ በመንፈሳዊና በስጋዊ ነገር ሁሉ እንድትረዳቸው እንድትባርካቸው በጌታ በኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር ሆይ በሚያስፈልጋቸው ነገር ሁሉ አንተ ስለ ቃኛቸው አመሰግናሃለሁ። እንደሚያስፈልግ የእግዚአብሔር ቃል መረዳት እንደሚያስፈልግ፣ መውጣትና መግባት እንደሚያስፈልግ፣ ቅድስና እንደሚያስፈልግ ነገር ሁሉ አንተ ስላደረግክላቸው እናመሰግናሃለን። እግዚአብሔር አምላኬና አባቶ የሚያጡት አንዳች ነገር ስለማይኖር፣ የሚቸግራቸው አንዳች ነገር ስለማይኖር፣ እግዚአብሔር እረኛዬ ነው የሚያሳጣኝም አንዳች የለም እንደተባለ በነገር ሁሉ አንተ ስለምትረዳቸው እናመሰግንሃለን። እግዚአብሔር ሆይ ሰለሞን ሲጸልይ እንዳለ ይህንን ሕዝብ የማስተዳደርበት ጥበብ ያስፈልገኛል እንዳለ በጌታ በኢየሱስ ክርስቶስ ያውና ቅዱስ ስም ሕዝብህን የሚመሩበት ጥበብና ጸጋ በብዛት እንዲለቀቅላቸው በጌታ በኢየሱስ ክርስቶስ ስም ይጸልያለሁ። አንዳች እንዳይከብድባቸው አንድም ሰው እንዳይከብድባቸው አንዳች ክብደት በሕይወታቸው እንዳይኖር ነገር ሁሉ እንዲቀልላቸው በጌታ በኢየሱስ ክርስቶስ ስም ይጸልያለሁ። እግዚአብሔር አምላኬና አባቴ ብዙ ሞገስ በላያቸው ላይ እንዲሆን፣ ብዙ ጥበብ በላያቸው ላይ እንዲሆን እግዚአብሔር አምላክና አባቴ እንጸልያለን በጌታ በኢየሱስ ክርስቶስ ያውና ቅዱስ ስም። በነዚህ በነዚህ በነዚህ ነገሮች በማስተማር በመምከር እግዚአብሔር አምላኬና አባቴ ሆይ ራስን አሳይ እንጂ ማንም ታናሽነትን አይናቅ ተብሎ እንደተጻፈ እግዚአብሔር አምላኬና አባቴ ሆይ በሚያደርጉት ነገር በሰው ዘንድ ክብር የሚያመጣላቸው እንዲሆን በጌታ በኢየሱስ ክርስቶስ ያውና ቅዱስ ስም በእነሱ ላይ ያለው አንተ እንድትታይ ሰው እነሱን ሲመለከት አንተን መፍራት እንዲሆንለት በጌታ በኢየሱስ ክርስቶስ ስም እንጸልያለን። አባባቴ ለዚህ አገር ገዢዎች ሁሉ እንጸልያለን። በጌታ በኢየሱስ ክርስቶስ ያውና ቅዱስ አንዳች ርኩሰት ፈቅደው ወደዚህ ምድር እንዳያስገቡ። እግዚአብሔር አምላኬና አባቱ ያንተ ፈቃድ ያሌለበትን ነገር አንተን መፍራት ለእነሱ እንዲሆንላቸው። እግዚአብሔር አምላኬና አባቱ አገሪቷን እንዳያረክሱ፣ አገሪቷን እንዳያስረግሙ በጌታ በኢየሱስ ክርስቶስ ያውና ቅዱስ ስም አንተ የማትፈቅዳቸውን ነገሮች እንዳያሳልፉ በህግ በጌታ በኢየሱስ ክርስቶስ ስም ጥበብና ማስተዋል እንድሰጣቸው ለዚህ ሀገር መሪዎች እንጸልያል። እግዚአብሔር አምላኬና አባቴ አገሪቷን ህግ ሁሉ አንተ እንድትቆጣጠር በጌታ በኢየሱስ ክርስቶስ ያውና ቅዱስ ስም ህጎች ሁሉ በመጽሐፍ ቅዱስ እንዲመረመሩ በጌታ በኢየሱስ ክርስቶስ ስምን ይጸልያል። እግዚአብሔር አምላኬና አባቴ በሚተላለፉት ህጎች መመሪያዎች እግዚአብሔር አምላኬና አባቴ እግዚአብሔርን መፍራት እንዲገባበት በጌታ በኢየሱስ ክርስቶስ ስም ነው የጸልያለው። አባት አባቶ በጌታ በኢየሱስ ክርስቶስ እኛ አገራችን መሪዎችን አንተ እንደዚሁ አርዳቸው። በጌታ በኢየሱስ ክርስቶስ ያውና ቅዱስ ስም ለሀገራችን መዳን ምክንያት አንተ ብቻ ነህ። እግዚአብሔር ሆይ አንተ ስትባርካት ብቻ ሀገሪቷ ትባረካለችና፣ መሪዎች እግዚአብሔር አምላኬና አባቶ ከአንተ ጋር የሚመካከሩበት ኃይል እንዲበዛላቸው፣ አንተን መስማት እንዲሆንላቸው፣ አንተን ማየት እንዲሆንላቸው፣ በጌታ በኢየሱስ ክርስቶስ ያሁና ቅዱስ ስም ቅድስና በምድራችን ላይ እንዲስፋፋ፣ መሪዎችን እንድትባርክን እንጸልያለን። ስለ እነሱን እለምናለን፣ እንጸልያለን። እግዚአብሔር በእነሱ ስለምታደርገው ነገር ሁሉ እናመሰግናለን። ጌታ ሁሉ ስለ ሁሉ ስለ ሆንክ እናመሰግንሃለን። አባቶ በጌታ በኢየሱስ ክርስቶስ ያውና ቅዱስ ስም ይጸልያለሁ። አሜን። በዚህ ጉባኤ ውስጥ ያለ አንድም ሰው በጌታ በኢየሱስ ክርስቶስ ያውና ቅዱስ ስም ማንኛውም አይነት የህመም ስሜት ያለው ሰው እግዚአብሔር አምላኬና አባቴ የመንፈሳ ሁን ያን ሰው እንዲነካን ይጸልያለሁ። አሜን። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም የታመመ ሰው ከዚህ እንዳይወጣ በጌታ በኢየሱስ ክርስቶስ ያውና ቅዱስም ክብርን እንዲያገኘው ነው ይጸልያለሁ። አንተ አለህና። በጌታ በኢየሱስ ክርስቶስ ያውና ቅዱስ ስም እግዚአብሔር አምላኬና አባቴ ስጋ ደዌ ከዚህ አካባቢ እንዲነሳ ጸልያለሁ። እግዚአብሔር አምላኬና አባቴ አንተ ትሰራለህ። በጌታ በኢየሱስ ክርስቶስ ያውና ቅዱስ መፈወስ ያለበትን ወደሱ የሚመጡትን ሁሉ እግዚአብሔር አምላኬና አባቴ እግዚአብሔር ቃልን ካስተማራቸው በኋላ ሁሉም ደግሞ ፈወሳቸው ተብሎ እንደተጻፈ በጌታ በኢየሱስ ክርስቶስ ያውና ቅዱስ ስም መፈወስ የሚገባው በሽታ ሁሉ በስሜ ተፈወሰ ይሆን። ኃይል ያለውን ስምህን ጠራ። እግዚአብሔር ሆይ ማንኛውም እንቆቅልሽ ይዞ የመጣ ሰው በጌታ በኢየሱስ ክርስቶስ ስም እንቆቅልሾቹ ይፈቱ። የስራ ቢሆን፣ የቤተሰብ ቢሆን፣ እግዚአብሔር የኢሚግሬሽን ቢሆን፣ ማንኛውንም ነገር በጌታ በኢየሱስ ክርስቶስ ስም እግር ስርጣል። እግዚአብሔር አምላኬና አባቴ በአንዳች አትጨነቁ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ፊት ነገራችሁን ሁሉ አስታውቁ እንጂ ተብሎ እንደተጻፈ በጌታ በኢየሱስ ክርስቶስ ስም የወገኔን ሁሉ በፊት አስታወቅኩኝ። የወገኔን ጥያቄ በሙሉ በፊት አደረግኩኝ። እግዚአብሔር አምላኬና አባቶች አንዳች የሚጠየቁ ጥያቄዎችን ሁሉ አሁን አንተ እንድትነካ በጌታ በኢየሱስ ክርስቶስ ስም እጸልያለሁ። እግዚአብሔር ሆይ ክብር ሁሉ ለአንተ ይሁን። በጌታ በኢየሱስ ክርስቶስ ያሁና ቅዱስን ያልተነካ ሰው አይሁ። እግዚአብሔር በጌታ በኢየሱስ ክርስቶስ በተለይ በዚህ ጉባኤ ስላለን እግዚአብሔር በብዙ አንተን መምሰል ይሁንልን። በብዙ አንተን መምሰል ይሁንልን። እግዚአብሔር መንፈስ ቅዱስ በጌታ በኢየሱስ ክርስቶስ ያውና ቅዱስ ምንም እንኳን እየካደ- እያለ ጴጥሮስ ከክርስቶስ ጋር እንደነበረ እንደታወቀ፣ በጌታ በኢየሱስ ክርስቶስ ስም ማንነታችን ልንሸፍን እስከማንችል ድረስ የሚያገኘን ሁሉ እግዚአብሔር መምሰል በእኛ እስከሚያይ ድረስ በጌታ በኢየሱስ ክርስቶስ ስም እግዚአብሔር መምሰል በብዛት ለእኛ ይሁንልን። እግዚአብሔር አምላክና አባቴ እውነተኛ መንፈሳዊነት ብሎ አዲስ ትርጉም እንደተረጎመ በጌታ በኢየሱስ ክርስቶስ ስም መንፈሳዊ የሚመስል ሳይሆን እውነተኛ መንፈሳዊ ሕይወት በሁላችን ላይ እንዲሆን እንጸልያለሁ። ስላደረክልን እናመሰግንሃለን። በሕይወታችን ላይ ኢንተርፌስ ስላደረክ እናመሰግንሃለን። ከዛሬ ጀምሮ ሕይወታችን እንደ ትናንትና ስለማይ በአዲስ ጉዞ ስለምታራምደ እናመሰግንሃለን። ክብር ሁሉ ለአንተ በጌታ በኢየሱስ ክርስቶስ ስም አሜን።